ሃይማኖቶች ለሰላም ለመከባበር እና ለአብሮነት በሚል መሪ ቃል ሶስተኛው ሀገር አቀፍ የሃይማኖት ተቋማት የሰላም ጉባኤ በባህር ዳር ከተማ መካሄድ ጀምሯል። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በጉባኤው መክፈቻ ላይ እንደገለጹት የሃይማኖት ተቋማትና መሪዎች የግብረ ገብነትና ና የህግጋት ስነስርዓትን በማስተማር ዜጋዎች ተቻችለውና ትክክለኛ የሰላም መንገድን ተከትለው እንዲሄዱ ሚናቸው የጎላ መሆኑን ተናግረዋል። ሁሉም በኢትዮጵያ ውስጥ ያሉ የእምነት ተቋማት አንድን ማህበረሰብ ከሌላ ማህበረሰብ ጋል ያለውን ግንኙነት ስሙር እንዲሆን በማድረግ ረገድ ከፍተኛ ሚና እንደሚጫወቱ እናውቃለን። በተግባርም እየኖርንበት ነው። በመንግስትና በህዝብ መካከል መልካም ግንኙነት እንዲጠናከር ማድረግ፣ በህዝብና በህዝብ መካከል ደግሞ የመቻቻልና የአብሮነት ሴቶች እንዲጎለብቱ መስራት ይጠበቅ ይጠበቅብናል ያሉት ርዕሰ መስተዳድሩ ከክልሉ የተፈጠረውን ግጭት ለማስቆምም የሃይማኖት አባቶች ሚናቸውን ሊወጡ እንደሚገባ ጠይቀዋል። እዚህ የምንመካከርበት የምንስማማበት የምንስማማቸው ጉዳዮች ውጭ ላይ ማህበረሰባችን ላይ ወጥተው ጥቅም የሚሰጡ የህብረተሰባችንን አንድነት እና ማህበራዊ መስተጋብር የሚያሳልጡ እንዲሆኑ እንፈልጋለን። ሰላም የሁላችን እስትንፋሳችን ናትና ሰላምን ማጽናት ይገባናል ያሉት ደግሞ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ። የጉባኤው ዓላማም ትኩረቱን ሰላምን ማጽናት፣ አብሮነትና መቻቻልን ማጎልበት ላይ መሆኑንም ተናግረዋል። ከዚህ ጉባኤ የሚጠበቀውና ዓላማ አድርገን የተነሳ ነው አለመግባባቶችንና ቅራኔያቸውን በሰላማዊ መንገድ በውይይት የመፍታት ችሎታን ልምድ እንዲዳብር ማድረግ ነው። የባህር ዳር ሀገረ ስብከት ዋና ጸሐፊና የአማራ ክልል ሃይማኖት ተቋማት ጉባኤ አባል እንዲሁም የኮንፈረንሱ ዝግጅት ሰብሳቢ መልአከ ብርሃን ፍስሐ ጥላሁን በበኩላቸው መካሄድ የጀመረው ጉባኤ የሃይማኖት አባቶች እንደ ክልል ብሎም እንደ ሀገር እየታየ ያለውን ግጭት ለማስቆም የበኩላችንን ለመወጣት ቁርጠኝነታችንን የምናሳይበት መሆን እንደሚገባው ገልጸዋል። በሀገራችን ብሎም በክልላችን እየታየ ያለው የእርስ በርስ ግጭት በዘላቂነት እንዲቆምና ሰላም እንዲሰፍን ወደ ነበረው አብሮነታችን እንድንመለስ ባላሰለሰ ጥረት አብዝቶ በማስተማር ድርሻችን እንድንወጣ ይገባል። በኢትዮጵያ ሃይማኖት ተቋማት ጉባኤ እና በአማራ ክልል ሃይማኖት ተቋማት ጉባኤ በጋራ የተዘጋጀው ኮንፈረንሱ በነገ ውለት ስም የሚቀጥል ይሆናል።